ሀገር ታፍራና ተከብራ ሉዓላዊነቷ ተጠብቆ እንድትኖር የሀገር መከላከያ ሰራዊት አባላት የህይወት መስዋዕትነት ሲከፍሉ ኖረዋል። ለሰራዊቱ አባላት ሰንደቅ ዓላማ የተለየ ትርጉም ያለው ነው። የመከላከያ መረጃ ዋና መምሪያ ጄነራል ጌታቸው ጉዲና ሰራዊቱ በሰንደቅ ዓላማው ክብር የትኛውንም መስዋዕትነት ለመክፈል ዝግጁ መሆኑን ተናግረዋል። ሰራዊት ቃል ክዳኑ እና መሀላው ከሰንደቅ ዓላማው በፊት ራስን መሰየፍ ነው። ሰንደቅ ዓላማና ሰራዊት እስከ ዕለተ ሞት አብሮ ይዘልቃሉ። ሀገሪቱ ለዘመናት ከነበረችበት ስብራት ወጥታ በማንሰራራት ላይ ትገኛለች ያሉት ጄኔራል ጌታቸው ሰንደቅ ዓላማዋ ከፍ ብሎ እንዲለበለብ የድርሻችንን መወጣት አለብን ብለዋል። የኢትዮጵያ እድገት ማብሰርን ዓላማ ያደረገ የሰንደቅ ዓላማ ቀን በዓልም ስለሆነ ሁላችንም ለመጪው የሀገራችን የተቃና ጉዞ የድርሻችንን በመወጣት ሰንደቅ ዓላማችን ከፍ ብሎ እንዲውለበለብ ማድረግ ይጠበቅብናል። የሰንደቅ ዓላማ ቀን በኢትዮጵያ አየር ኃይል ጠቅላይ መምሪያም የተከበረ ሲሆን የአየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ የሰንደቅ ዓላማ ቀንን ስናከብር በሀገራችን ሉዓላዊነትና በሰንደቅ ዓላማችን ላይ የተጋረጡ ፈተናዎችን በማጤን መሆን አለበት ብለዋል። ማንም በፈለገ ጊዜ ተነስቶ እንደፈለገ የሚያደርገን ሕዝቦች ሳይሆን በጣም እንደ ብረት የጠነከረ የውስጣዊ አንድነት ብሔራዊ አንድነታችንን የምንጠበቅበት ዘመን እንዲሆን ነው። ሌተናል ጄኔራል ይልማ መርዳሳ የሀገርን ሉዓላዊነት አስጠብቆ ለመጓዝ ውስጥ አንድነት ያስፈልጋል ነው ያሉት። የሚዋጋውም አንድ ላይ ነው፣ የሚሰለጥነው አንድ ላይ ነው፣ መስዋዕትን ሲወጣ የሚከፍለው አንድ ላይ ስለሆነ ይሄን ለማድረግ እንደ ብረት የጠነከረ ውስጣዊ አንድነታችንን መጠበቅ ያስፈልጋል። የሰራዊቱ አባላት በበኩላቸው ሰንደቅ ዓላማና ሰራዊት ጥብቅ ቁርኝት እንዳላቸው ተናግረዋል። አብሮ ከጎኑ ሳይለያት ከፊቱ ሳይለያት በእሷ ሳይደራደር እሷን ምልክት አድርጎ በእሷ ዙሪያና በሕዝቦቿ ዙሪያ ሊመጣ የሚችል ማንኛውንም አደጋ ለመቀልበስ እስከ የትኛውም መስዋዕትነት ለመክፈል ዝግጁ የሚሆንበት ስለሆነ፣ ሰንደቅ ዓላማ ሰራዊታችን ለሰንደቅ ዓላማ ያለው ፍቅር እንዲህ ነው ተብሎ በቃላት የሚገለጽ ነው ለማለት ይከብዳል። 18ኛው የሰንደቅ ዓላማ ቀን በመከላከያ ጠቅላይ መምሪያና በሁሉም የጦር ክፍሎች ሲከበር የሰራዊቱ ከፍተኛ አመራሮች አመራሮችና የሰራዊቱ አባላት ተገኝተዋል።